ትናንት አውቀሽ ላለመቀጣትና ተጫወትን ወሬ እያወራሁ ነው እባክሽ። ትናንትና ኃይለኛ ወሬ ላይ ነበርኩኝ። ምን ሆነሽ ነው? ከባድ ወሬ ላይ ነበርኩ ትናንትና። እዛ ቦት ፓሪ ላይ ቆይቼ መጥቼ ለራሴ ኃይለኛ ወሬ ላይ ነበርኩ። ትቀልዳለች ማታ

አላቅም። ብቻ ግን ትናንትና ስልክ እየጠበቅኩ ነበር፣ የቢኑን ማለት ነው ወንድሜን አስፈቅድልኝ ብዬ ምን ነበረ? አሁን እንዲህ አይነት ወሬ እንደው ምን እዚህ ግባ ማይባል ቴርክ ምልክ ወሬ ነው መሰለኝ። ምኑ ትናንትና እንደዚያ ያንሰፈሰፈሽ ወደ ጋ ለመራ አለን

አዝኖችሽ ናቸው ኢትዮጵያ የሄድኩ ጊዜ እንደውም እያወራን ነበረ የሽፈራው ምናምን ሽፈራው ቴንክዩ ሽፌማው ነበር ማሊያ ዶም ነበር እኔ እኮ ግን እኔ ሆኜ ነው የማናገር ከአንተ በጣም ወይ የሀገሬ ልጅ ግን ፍቅር ግን የት ነው? ሰላሳ አንድ ሌቭል ገብተሽ የመጣሽው ከኔ ጋር የተለያየ ነው። ሀያ ዘጠኝ ሌቭል ሆነሽ ነው? ወይ ሰው ግን ከፍቷል እኮ። ለምንድነው ቪዲዮ ምዘጊው ጉቺ? አይ ቆይ፣ ኧረ ገርማኝ ነው እንን ሽሻይን ሳጨስ እንትኑ ይዘጋብኛል። ወይ ቻው ቢደ ነገር ሰብስክራይብ አርግሻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ደግሞ ጉቺ እንዳሰማክ። አይ ሁለታችሁም ነው፣ ሁለታችሁም ከሆነ ጥሩ። ደግሞ የምን ልጆች ነው የምትዩ? አንቺን ልጆች ምን ብለሻቸው ነው? ምን አልኳቸው? ማሬ መጥተው ቤታ፣ እዛ ጠብቁኝ ብላና ምናምን ሲሉ ነበር። ነው አይ ነው አይደለም

ቤት የአገሬ ልጅ ግን ተቀይሜሻለሁ። ሌሽ ማሌሽ ነው ከኔ ቤት የተለያየ ነው ሀያ ሀያ ዘጠኝ ሌብል ላይ ሆነሽ ነው ንት አንበሳ ወደነውላይሆ አብረን የነበርነው ሰላሳ አንድ ደግሞም ስገባ እሰጥሽ ነበረ አንቺ የኔ ጊፍት ሲመጣ አታይ የምናታዳ ፕሮፋይል ቀይረሽ ሆናላ ሰጠሽ። ማን ፕሮፋይል ቀይረ? ፕሮፋይሌ ተቀይሮ ነበረ። ተቀይርሽ አላቅሽም አልቆጠሩ ታዲያ በጻል ልጅ ነበር። አየሽ በደንብ ትከታተልሻለ። ከቀየርሽ አልቆጠርኩም እና ፕሮፋይሌ በጻል ልጅ ነበር። እንዲህ ሁሉ ኢኮኖሚ ሰጥሽ ኪኪያት መሰክሪም ግን ዳኒር ለዳኒም ለኪኪም ላንችም ሰጣለሁ ስመጣ። ኪኪያት አታወራም ለአንቺ ኪኪ ፕሮፋይል ቀይራችሁ ኪፍት የሰጣችሁኝ እንዳልሰጠኝ የጠፋሹ ግን አላንቺ ማሪቅ እንዴ? ቅድም ትንሽን ስሞላ ምናምን አልነበር እንደ ጌም ስትጫወች ቤታዬ እንኳን ፍቅርዬ ቴንኪዩ ቴንኪዩ ትለኛለች። ልብ ሰጣለው ሲሞላ ማለት ነው። አበባ ምናምን እያልኩ እንዴ ተይ እንጂ ተው ተውቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤቤ ኖ ጉቺ ጉቺ ቤት አንቺ አንቺ አንዳንዴ አንድ ቁጥር ጻፊ፣ እና ሌቭል ብለሽ የጻፍሽው ሴትዮ ቦልከሽ ሸኝኝ ካልሽ አንድ ቁጥር ጻፊ፣ በፍጥነት ቆይ፣ ዝም በይ። አንድ ቁጥር ጻፊ፣ ሌቭል አንድ እኔ እኮ መጣት አቆምኩ እኮ እዚህ ሴትዮዋ እኮ አስር አይነት ሰው ትሆናለች በአንድ ቀን። ስጥቁግራ ገባ ወይ እኔ የምለው ቆይ፣ በቀደም ምን ሆነች ነው እንደዛ? ስጨፍሬ ነበረው፣ ደስ ብሎሽ ነበር። ሰውዬው እኮ የሻፍዳል እኮ ምን ሆነች ነው? የትኛው ሰውዬ ያንቺ ያንቺ ያንቺ በፈረኔ ቆሜ ያልጨፈርኩም አንቺ ከወጣሽ በኋላ ቁጭ ነኝ። አለም ስትደንሺ እሱ ምንም እግዚአብሔርን ከባድ ማስጠንቀቂያ ተሰጥቶኝ ሽበደናሽእንትን የሚነፋው ሲሰጡት የኔናሚንፉ ስል ተቀድቼ ተፖስቼ እዛ ዩቲዩብ ላይ ወንድሞ ዩቲዩብ ላይ ነው። በናሽ ሄዱ ሰው የሚለቁትቲክቅሁእነሱ አሁንማ ሳይኖራቸው አይቀርም። ቲክታክ ድሮ እንኳን አልነበራቸውም ነበረ። አሁን ግን በቃ ቲክታክ ላይ ምናምንም ያዩኛል ምናምን። ቅድም ራሱ እየጻፈልኝ ነበረ እግዚአብሔርን ቅድም እኛ ላይቭ ሆነን እኔና ዲቦራ ላይቭ ሆነን ከዚ በዩቲዩብ ስ ቀጥታ ስርጭት እያስተላለፉ ላይቭ ሌኛ ሪከርድ እግዚአብሔር ሳሪም ነበረች። ቀጥታ ማለት ነው። ከዛ ዩቲዩብ ላይ ነው እንትን የሚሉት። አንቺ ለሌላ ጊዜሽ ምን ታደርጊያለሽ? ጉቺ ዘፈን በስንት ዘፈን ክበች ማሬ ዘፈን ብከፍት አይፖስቱም። አይ አይፖስቱም ዘፈን ላይ ህሊና ሰላም ነው ብለ የጠራኝ ሰውዬ ድሬዳዋ ወይ የምታቀኝ ወይ ነው ግለሰብ ነው ይሄና ብለክስ ህሊና ለምን

እኛ ሁሉ ተያይዘን ገባን። ጉቺ አንቺ ነሽ የቀረሽው ነው ግቢ አሜሪካ አንቺ ከኛ ክላስ እኮ አንቺ ብቻ ነሽ የቀረሽው እና ጉቻል ተማሪ ከኛ ክላስ ነው ጥሎ ሄደው ይልጋጋ ምንም ሄዶ ምንም አለን አለን ታውቂያታለሽ ግን እኔ እኮ ይኸውልህ እኔ ድሬዳዋ አላቃትም። ሊያስታውሱ ይሞክሩ እኛ ከወጣን በኋላ ነው። እኛ ከወጣ ትንሽ ነች እኮ ሰው እኛ ልክ አሳይት ተወደፈታ እኛ ሴት ትንሹ እኩያ ነች ወንድሜ። እኮ ቆንጅዬ ነበረች ያኔ ብታያት እኮ በጣም ቆንጅዬ ነበረች። አለኝ እኮ ወንድሜ። አንቺ አመለጠችን እኛ ራሳችን አድፍጠን እኮ በተያት

ጉጩ ጉጩ አንዴ ጋር በስራት ነበር እኮ ነው እኛ ጋር ከእናንተ ጋር የተማርኩታ አንድ አመት ተምሬ ተመለስኩ። ወደ ብስራት ና ውጣ፣ ጀዝባ ደንቆሮ ና! ማንን ነው እናትህ ምን ወልዳን የጣለችህ? እንኩኩ ያኔ ፀባይ ነበርሽ፣ አሁን አይልኛውን። ሁሉም ሰው ነው አሚር የሚለኝ፣ ሁሉም ሰው ዲ ሳይሽ፣ ሮቤል ምን እንደሚለኝ እዚህ ሚዲያ ላይ ሳይሽ፣ ሌላ የሆነ ሁለተኛ ሴት ውስጥሽ ያለሽ ነው የሚመስለኝ። እኔ ም እኮ ጉቺ ነገረኛ ግን እንደዚህ ግን አልነበርኩኝም። እንደዚህ አልነበርኩኝም። ነገረኛ ነኝ ማለት ሰው ሲነካይ ምናምን አንተናልም ግን እንደዚህ አይነት ሰው ግን አልነበርኩም። ምን አልከኝ? የሆነ ያ የጠራው ሰውዬ እኮ የሆነ ዘፈን ያዘፈነኝ ነበረ። መንገድ መንገድ እያቆመ እኮ ነው ጉቺ፣ ከዛ ዝፈኝ ይለኛል። ከዛ እንትን ይሄ ምን ዘፈን ታውቂ? ያለሽ ሳቅበት ሳቅበት በጥርስ ሳቅብ ማነው በትልቁ ያደረገኝ ሳቅበት ሳቅበት ለመማሪ ገባኝ ገባኝ ስሚ ሳቅበት ሳቅበት በጥርስ ሳቅበት አንተ ቃል ሳቀበት ማንስ ሊስቅበት መንገድ ላይ እኮ አስፓልት ላይ አቁሞ ይኖ ኩብታ ያሚያን የሚያዘፍነኝ አሁን ግን አሁን ግን አለ መቼ ሳግብቷል ይሄን ይወልዷል አላቀበ ማይገርምሽ ማለ ነኝ ይወልዱ

ከሞት የሚቀር የለም። ሚሹ ራሱ ሁለት ወለደች ታውቃላ። የዛ ጊዜእ እኮ እ ቲክታክ ላይ ያይሻል እኮ ሁሉ ጊዜ ታውቂያለሽ። ማን ስሙን አልጠራም። እን ቤት ታውቂዋለሽ በጣም ማለቴ፣ ከዛ ሌላ ቦታ እኮ ከመቀመጥ ብዙም አላደረኩም። አሚርዬ መቼ ነው ግን የወጣኸው? በእናትህ እንዴት አልሰማሁም። አሁን አንድ አመት ከሶስት ወር ሆኖታል። ለዛ ነው ያልሰማሁት እንጂ ቅርብ ጊዜ እኮ ሄጃለሁ። ልንገርህ አሚር ህዝቡ እንዳለ ከሀገር ወጥቷል። ድሬዳዋ ሄጄ ጭንቀት ሊለቅብኝ መንፈስ ጭንቀት ሊመጣብኝ፣ ብታይ ማነው ያለው ማንንም አታቅ መረም እንዳለ ከክፍለ ነገር ባንክ ተመድቦ ሊሰራ የመጣ ማህበረሰብ ነው ያለው። እንዳለ አዲስ ነው ያለው። ምንም የለም። የድሮ ሰውአንድድሬሰውለም በቃ ድራ ግብት ትብሎኝ ማለት የእኛ ባቾች የሉ የት ሄዱ? ሰው ቆንጆ ቆንጆዎቹን ኢትዮጵያን ኤርላይንስ ወሰዳቸው ወሰዳቸዋል፣ ሆስተስነ ሌላው ሀገር ወጣ። ማንም የለም። ከጉቺ የሚገርምሽ ነገር ፒፕሉ እንዳለ ሆስተስ እና ፓይለት ሆኗል። የቀረው ከሀገር ወጥቷል። ጠይቄ ከሀገር ወጥቷል እንዳለ። ጌድዬ ና ግባ አባቴ፣ ይኔ ፍቅር ጌድዬ ና ግባ። የገሬ ልጅ ዘንድሮ እንግዲህ ወደዳችሁም ጠላችሁም ተነስታችሁብኛል ብኛል እኔም ተነስቼባቸዋለሁ። እንቀጥላለን። የው ነው ድሬዳዋዎች። እናንተም ተነስታችሁ ብኛል እኔም ተነስቼባቸዋለሁ፣ እኔም ተነስቼባቸዋለሁ አንገበግበሻለሁ ስትሉ ደብል ታይምስ አንገበግባቸዋለሁ። ሌሽ ማሌሽ ነው የምታንገበግቡኝ። ጉቺ እኔ የለሁበትም። ጌድያ አንተማ የለህበትም። እማ ላቃቸው ሶዶ የሚባሉ የድሬ ዳዋ ልጆች ሶዶ ብሎ የድሬ ዳዋ ልጅ በህይወቴም ሰምቼ አላቅም። አንተማ ሶዶ ምናምን መጤ ብቻ ነው ያለው እኮ ቡቺ። የለም እኮ ተወላጁ፣ የለም ተወላጁ እኮ የለም። እነ ሶዶ እናቴ በአንገቴ ሊደፉኝ ነው ምድረን ጉልፋቶ ስገዶ ሬዱጃ አንቺ የዛን ቀን ምን እንዳለ ልንገርሽ። የዛን ቀን ተኛልሽ። አንቺ አይገባሽም፣ ችግር አለብሽ። አንድ ልብ ሞድሬተር ይሰጠኛል። ይኸው ይህቺን ነው ቱ ተሰጠሽ። አንድ ልብ አልኩት። አንበሳ እኔን መልእክት ጽፈሻለሁ መልእክት አድርሱልኝ ብለሻል ብሎ ስንገበገብ ነበር ሌሽ ነው አለት። ኧረ ተይኝ፣ ለከንቲባው ለምን እንደዚህ ያልሽ ተብዬ ከትላንት ወዲያ ነው ምናምን፣ እዚህ ከአንዱ ቁጭ አድርጎ ሊያሳድረኝ። ኧረ በተሰቀለው በቁልቢው ገብርኤል፣ ኧረ በሀገራችን እኔ ምንም ልጅነቷን አይተሽ ይቅር በላት ብዬ ለምን አልሽ። እና ምን ልበል እንግዲህ ሌሽ ማለሽ ለምን አልሽ። አንቺ እንደኔ አይገንብሽም። እኔ ላይ እኮ አይናቸውን እያጉረጠረጡ ነው የሚመጡት። ልክ ድሬዳዋን ወክዬ ለመሳደብ የመረጡኝ እኮ ነው የሚመስለው። ተነሳብሻለሁ። ደግሞ በይ ስሟን እንዳጠሪ ግን ተነሳብሻለሁ። እኔ እና አንቺ ላይ ሁሌ ማታ ማታ ውስጥ ሰው ይዛብኝ። እሷ እኮ እናቴ፣ እኔ እሷ እኮ ንቄ ነው። ተው ልንገርሽ፣ ስሚ ልንገርሽ። ቤታ እንደው አድርሱልኝ። ለረገጣ ስትነሺ ኔትወርክሽን አስተካክዬ እንቅንቅ ያደርጋታል። በዛ ላይ ክሪስማስ ትሪ ነው የምትመስይኝ። እኔ ሳይሽ እራሱ የሻዶሽ ፀጉሮች ላይ የምታረጊው አበባ እኔ እኮ ክሪስማስ ትሪ ነው የምትመስይኝ፣ እስከምታበሪው መብራት አሜሪካ ውስጥ እንዲህ አይነት መብራት በህይወት ዘመኔ በአለም በአፍሪካ ታይቶ አይታወቅም። ክሪስማስ ትሪ ነው የሚመስለኝ። ቆሞ እየሰደበኛለው፣ ትሪ ነው የገና ዛፍ ነው የሚመስለው። የት አባቷ ታውቀዋለህ? ይትሂድበት እስኪ አሬት አባቷ ታውቀዋለች። ይሰውናችሁን እንዳመማችሁ። እኔ እሷ ሴትዮ ጋይስ ጋይ እንደምትመስልኝ ታውቃላችሁ? ክሪስመስ ትሪ ክሪስመስ ትሪ ታውቃላችሁ? የቀይ አበባ እዚህ ጋር የሻዶ አረንጓዴ ሻዶ ታደርጋለች፣ ቀይ አበባ ሜካፕ ነው። ከጀርባ ካለው ላይት ጋር ክሪስመስ ትሪ ነው የምትመስለኝ። ንቄ ነው መልስ አልሰጠሽ እንጂ፣ እኔ ካርቶን ሙሉ ቲሹ ይዘሽ ቁጭ ብለሽ እንድታለቅሽ አንቺ ልጋጋ በዛ ላይ ከዚህ በፊት ተነግሮሻላ። ወንድሞቼና ወንድሞችሽ ጓደኛ ማቾች ናቸው። ነፍስ እንዳታወዳድ አድበሽ ተቀመጭ። ለዛ ነው ጸጥ የምልሽ። የኔና ያንቺ ጦርነት ምድር ላይ ነው የሚወርደው። ልንገርሽ፣ ከገባሽ ያ ልጅ ገብቶ አድቢ ብሎ ነግሮሻል። አድቢ፣ ወንድሟና ወንድምሽ ጓደኛ ማቾች ናቸው፣ እረፊ ብሎሻል። ካላደብሽ እና ካላረብሽ ግን ምድር ላይ የወረደ ጸብ ነው የሚኖረ። አንቺ ልጋጋ ማለት ነው። አውቄ ነው ስምሽን ማለት ጉቺ፣ ጉቺ ወይ አንድ ነገር ልንገርሽ፣ ወንድሞቿ ምንም ነገር የእሷ እንደማይሰሙ ነው የምነግርሽ። እሺ፣ በጣም ብልግናዋን በጣም ጠንቅቀው ያውቃሉ። እና እኔ ፍቅር የማይገባኝ ነገር ሁሉ ቤታ ነበረ። ቤታ እኔ ወንድሞቿ በእሷ የሚመጣ ነገር እንደማይጣሉ ነው የምነግርሽ። እንዴ አንድ ሰፈር ነን እኮ። ከኛ ጋር አሁን ያለንበት አላችሁ። ግን ታቋታላችሁ ወይ? እኔ በደንብ ነው ታቋታላችሁ። እኔ አቃት አለ ቤታ። እኔ ድሬዳዋ አላቃትም። ግን አንድ ልጅ ገብቶ ይውልሽ ከዚህ በፊት እኔ ስትሰድበኝ የሆነ ልጅ የድሬዳዋ ልጅ ይገባና እረፊ፣ ጭራሽ የድሬዳዋ ልጅ አይደለችም ብላ ነው እኔ የምትሳደበው። ገባና እረፊ፣ እረፊ የምልሽ በምክንያት ነው ስለማቅ ነው። አንቺንም እስከ መጀመሪያሽ እሷንም እስከ መጀመሪያዋ አውቃለሁ ዋቃለሁ። ወንድምሽና ወንድሟ ጓደኛ ማቾች ናቸው። የሁለታቸው የሚዲያ ጸብ ምድር ላይ እንዳይወርዳላት አድቢ። የጉቺንም ወንድም ወንድሞቿ፣ እናቷ፣ እህቶቿ ምናምን አማኝ ናቸው፣ ጴንጤ ናቸው። በፍጹም አይቀበሏትም እሷን ለፈለግሹን ብትል ማለት ነው። ለእሷ አይጣሉም። እኔ በጣም ጓደኞቼ ናቸው ወንድሞቿ። ምንን እንዳመማት አላውቅም። ለምን ሁለታችሁ የእውነት የሐረርጌ አንዱ ሰዎች ናችሁ ድሬዳዋን የተወለዳችሁት? እኔ ጥያቄ አለኝ። ጌታን በጣም ደግሞ እኮ የሚገርምሽ ማለት ነው። ሆድ ሲብሳ ሆድ ይብሳታል ማለት ጸጥ ብላ። አሁን ሌላ ወሬ ዘፈን ዘፍንና ጨፍርና፣ አንድ ግልብጥ ታደርግና ነው እኮ፣ እዛ ቁጭ ብላ ሌሊቱን ሙሉ ስታወራ በተደበችኝ። በማግስቱ መታ እዚህ ቤት ልብስ ስትሰጠኝ ነበር። ቴክስቷን አውጥቼ ላሳያችሁ። ቴክስት አለኝን ነኝ እግዚአብሔር ነው ምጽፍልኝ። እንት ቴክስት ዘንድ ቴክስት ጠጣ ነው ስትጠጣ ነው ስትጠጣ አታውቅም ትናገረው አይ ስ- እኔ አንድ ጊዜ ምናልኳ መሰለሽ እንደውም በትክክለኛ ስሟ ማለት ጠርቼ ሄይ ፕሊስ አቆሚ አቁሚ! አት ትክክለኛ ስሟ እንዳልሆነ ነው ታውቂያለሽ? ቤታ አዎ፣ ትክክለኛ ስሟ አይደለም። ስሟ ሌላ ነው። እኛ ስሚ፣ ጉቺ ስሟ በኤል ነው የሚጀምረው። እኔ በጣም ነው የማውቃት አልኩሽ። እና እንትን አልኳት፣ ጻፍኩላት። ማለት ስጽፍላ ምን እንዳልሽኝ ታውቂያለሽ? ማንሽ አላወቅኩሽም ማለች። ጆካ ላስገባክ መግባት ትፈልጋለች ጻፍኩላት

ወደ ካምፓሱ ጋር ምናምን ነው አዎ፣ እዛ ነበረ ግን፣ እኔ ለንበሯ ልጅ ነኝ ቤታ። ከለንበሯን ታዲያ ሳጵያን ድረስ ምን አመጣክ? ስራ ነው ብዙ ብዙ ጊዜ እንደውም ምን ያደርስች ነበር ትምህርት ቤት ምን

መስሚያ ውጥጥ ነው። ባለውለታ ወይ፣ ጌዲ ጌዲ፣ እንገረኝ እስኪ አስታውሰኝ። እኔ እኮ ሰው ማስታወስ የድሬዳዋ ሰው ማስታወስ እኮ ግራ ገባኝ እኮ ማርያምን ጉጂ ጎበዝ ነሽ ግን ጉጂ። ሰው ታውቂያለሽ ወይ? ደግሞ ይመስለኛል ስለምትመላለሽ ምናምን መሰለኝ። ኖ ሲጀመር እኔ ቶሎ ቶሎ የምመላለሳለሁ፣ ሲቀጥል ደግሞ ቤታ ወንድሞቼም በምናምንም ስለማውቃቸው ብዙዎቹን አውቃቸው። ወይ ጉድ ጉጂ

ወልቃይት እስኮምፓይሰስ ዛሬ ባረከኝ። ወልቃይት እንኳን እዚህ ቤት እናት፣ የዱሮ የቻይና ሚዶ ነበር የሚመስለኝ እንደዚህ ብሎ ዛሬ እንደው ሱ ገባ ወልቃይት። የቻይና ሚዶ እንደዚህ ያለው ወልቃይት ነበር የሚመስለኝ። ከየትናምጣ? አሁን ከየት አምጥተች ነው ሀያ አንድ ሌቭል የገባሽ? ቦልኬ እንዳልሸኝሽ ከዚህ ቤት ቤና እያንተማ ሁሌ እንደባረክ ነው። በወጣ ይተካ አሉ እንጂ ዝም ብለው ተገሳስጠው የሚያዩኝ ዝም ብሎ አፍጥጠው የሚያዩኝ ጌዲዬ ይበቃል አባቴ። ጌዲ ሙሌን ታውቀዋለህ? እናንተ ጋር እኮ ነው ያለው። እኔ ዩጋንዳ ነኝ። ጉቺ ሙሌን እንዴት አታውቀው? ዩጋንዳ እኮ ነው። ትላንትም አብረን ያመሻ ነው። ጀለሴ እኮ ነው። እዚህ ነው ያለው። እንገናኛለን ነገ ወይ ወይ፣ ሰላም ነው። ምክ ነገር አሎ ቢኒ እዚ አዎ፣ ቢኒ ጀመርን። የእኛ ሳይሆን የዛኛው ፕሮሰስ እንዴት ሆነ? አይ ገና ነው። አዲስ ነገር እስካሁን የለም። ምንም የለም ነው እየጠበቅን ነው። እስካሁን ምንም ነገር የለም። ወልቃይት ያልጻፈልሽን አነበብሽ። ጉቺ ሳም እንትንሳባኒ ሞድ ሰጠት ወልቃይት እያመዳፋሽ አደረኩ። ይቅር በላይ እረሳለሁ። እኔ ሰታችሁኝ ሀያ አራት ሰዓት ካለፈው እረሳለሁ። ጉቺ አታይም አንቺ ግን፣ ባይ ዘ ወይ ጊፍት ሲሰጥሽ አታይም። የእውነቴን ነው የምነግርሽ፣ አታይም። እመቤቴን እንዲህ አታይም። ሀይ ካላየሽ ዳው አታመሰግን፣ አታመስግን ብለን ዝም ስንል ዳው ትወቅሻለሽ ማላየው ደግማችሁ እንድሰጡኝ ብዬ ነው አውቄ ነው። ገባት ድጋሚ አውቄ ነው። ስራው ባህሪ ነው እኮ አንዳንድ ቀን እያየሽ እንዳላየ ዞርተ ያለሽ እንዲ ደግሙሽ ማለት ነው። ገባሽ አላየችም ብለው እንዲደግሙሽ ወይ ስሰጣት አላየችም እንደዛ የስራው ባህሪ ነው የስራው ባህሪ ነው አትቀየሙ ካረባ ጨዋታ ካረ ካልደገሙሽ ካልደገሙኝም አልሰጡኝም እላለሁ ምንድን ነው። ይማለ ገዳም ገባቻለች፣ ከፍቅር ሸሸተች። ለምንድን ነው ዩቲዩብ ላይ የማትገቢ? በቃ ዩቲዩብን ተውሽ። አንቺስ ልሸቅል ብዬሽ ነው ሸቅሉ፣ በእናትህ